የፍትሕ ሥርዓቱን ለማሻሻል እየተተገበረ የሚገኘው የፍትህ ትራንስፎርሜሽን እቅድ ውጤት ያመጣና የተሻለ ቅንጅታዊ አሰራር የታየበት መሆኑን የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ ገለጹ። የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት ቴዎድሮስ ምህረትን ጨምሮ የፌዴራል ዳኝነትና የፍትህ አካላት ከፍተኛ አመራሮች የአማራ ክልል ጠቅላይ ፍርድ ቤት የለውጥ ስራዎች፣ የትራንስፎርሜሽን እቅድ አፈጻጸምን ተመልክተዋል። በዚህ ጉዳይ ላይ ዘጋቢያችን ካሳው መንጌ ተጨማሪ መረጃ ሊያደርሰን እዚህ ስቱዲዮ ተገኝቷል። ከእሱ ጋር መጠነኛ ቆይታ እናደርጋለን። ካሳው፣ እንደምናምሽህ። ደህና ነኝ ተሽ። እንግዲህ ያው በዜናው እንደተመለከት ነው የፍትህ ስርዓቱን ለማሻሻል እየተተገበረ የሚገኘው የፍትህ ትራንስፎርሜሽን ለውጥ ውጤት እያመጣ እንደሆነ ነው በዜናው የተረዳ ነው። ነስ የመጡ ውጤቶች ና በዚህ ዙሪያ ያለን መረጃ ብታጋራ ነው መልካም። ትክክል ነው ተሾማ። አንተ እንደገለጽከው እንግዲህ በዛሬ ሁለት የፌዴራል የዳኝነትና የፍትህ አካላት ከፍተኛ መሪዎች በተለይ የአማራ ክልል ጠቅላይ ፍርድ ቤት እየተሰሩ ያሉ የለውጥ ስራዎችና አጠቃላይ የማሻሻያ ስራዎችን ተዘዋዙረው ተመልክተዋል። ከዛ ባለፈ ደግሞ በተለይ በአንድ አመት ተኩል የተከናወኑ የፍትህ ትራንስፎርሜሽን ቅድ አፈጻጸም ውጤትን በተመለከተ ውይይት አድርጓል። እንግዲህ አማራ ክልል በተለይ በ2016 የፍትህ ትራንስፎርሜሽን እቅድ ትግበራን መጀመሩ እናስታውሳለን። የሶስት ዓመት ጊዜ የተቀመጠለት ይህ እቅድ አሁን ላይ አንድ ዓመት ተኩል አስቆጥሯል እና በባለፉት አንድ ዓመት ተኩል የታዩ ውጤቶች፣ ቅንጅታዊ አሰራሮች ምንድን ናቸው የሚሉ ጉዳዮች ተነስተዋል ማለት ነው። በዛሬው የአንድ ዓመት ተኩል ያፈጻጸም ውይይት ማለት ነው እንግዲህ አጠቃላይ በተለይ ይህ የፍትህ ትራንስፎርሜሽን እቅድ ወደ ተግባር እንዲገባ ያስቻለበት ዋነኛ ምክንያት የህብረተሰቡ በፍትህ አካላት ላይ በዳኝነት አካላት ላይ ያላቸው አመኔታ እየቀነሰ በመምጣቱ የፍትህ ስርዓቱም በሚፈለገው ልክ ህዝብን እያረካ አለመሆኑ ጋር ተያይዞ ይህ የፍትህ ትራንስፎርሜሽን እቅድ ወደ ተግባር መግባቱ እናስታውሳለን። ባለፉት አንድ አመት ተኩልም የተሻለ ውጤቶች መመዝገባቸውን ነው እንግዲህ በተለይ የዚህ ሰብሳቢ የሆነው የአማራ ክልል ምክር ቤት ዋና አፈ ጉባኤ ወይዘሮ ፋንቱ ተስፋዬ የገለጹት በዛሬው ውይይታቸው ማለት ነው የሚመለከታቸው የአማራ ክልል ጠቅላይ ፍርድ ቤት እንዲሁም የፍትህ ቢሮ በየተቋማቶቻቸው ያከናወኗቸውን አጠቃላይ የሪፎርም ስራዎችን የተመለከተ ሪፖርት አቅርበው ውይይት ተደርጎባቸዋል። ከፌዴራል ከመጡ ከፍተኛ የዳኝነትና ና የፍትህ አካላት ጋር ማለት ነው። በመሆኑም በተለይ በአንድ አመት ተኩል የተከናወኑ አበይት ጉዳዮች ጥሩ መነቃቃት የፈጠሩ በተለይም ደግሞ የፍትህ ስርዓቱን ለማዘመን በር የከፈቱ መሆናቸው ነው እንግዲህ ዋና አፈ ጉባኤ ፋንቱ ተስፋዬ የገለጹት ማለት ነው። የተሻለ ቅንጅታዊ አሰራር የታየበት እንደሆነም አመላክተዋል። በተለይ ወደ መጀመሪያው አካባቢ ሁሉም ተቋማት በጋራ ሆኖ ያለመስራት ችግሮች ይስተዋሉ ነበር፣ ያለመናበብ ችግሮች ያንተ ምክንያት በማድረግም የዳኝነትና የፍትህ አካላት ጥምረትም እንዲሁ ተመስርቷል። ና የዳኝነትና የፍትህ አካላት በጋራ የሚሰሩበትና የፍትህ አገልግሎት ማሻሻል በሚቻልባቸው ጉዳዮች ላይ ለመስራት ቋቋሙ እናስታውሳለን። ና እነዚህ ተግባራት በጥቅሉ አሁን ላይ የተሻለ የፍትህ አገልግሎት ለማህበረሰቡ ለመስጠት የተሻለ እንቅስቃሴ ላይ እየተደረገ መሆኑን ነው እንግዲህ ዋና አፈ ጉባኤ የገለጹት ማለት ነው። ከዛ ባለፈ የአማራ ክልል ጠቅላይ ፍርድ ቤት እያከናወናቸው ያሉ አጠቃላይ ከህንፃ አድሳት፣ ግንባታ፣ ማሻሻያ ግንባታ፣ ሌሎችም አጠቃላይ የለውጥ ስራዎችን ዲጂታላይዜሽን ጨምሮ ሰፋፊ የለውጥ ስራዎችን እየሰራ ነው ይህም ፍትህ ትራንስፎርሜሽን እቅዱ አንድ አካል እንደሆነ ነው እንግዲህ የተገለጸው። በዚህም ምቹ የሆነ የስራ ቦታ መፍጠር መቻሉ፣ የዳኝነት ስራውን ዲጂታላይዝድ ማድረግ መቻሉ ነው እንግዲህ አማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አቶ አለማን አግደው በሪፖርታቸው ዛሬ ያቀረቡት። ከዛ ባለፈ በተለይ በክልሉ በሁሉም አካባቢዎች፣ በሁሉም የፍርድ ቤት አካባቢዎች ዲጂታላይዝድ ሲስተምን ለመመስረት ስራዎች እየተሰሩ ነው የሚገኘው በአስራ አራት ከፍተኛ ፍርድ ቤቶች በቴክኖሎጂ ማስተሳሰር ስራ መሰራቱን አቶ አለማንተ ገልጸዋል። በዚህ መድረክ እንግዲህ የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ቴዎድሮስ ምረት ተገኝተዋል። እሳቸው ምንድን ነው ያሉት? እንግዲህ የአማራ ክልል የጠቅላይ ፍርድ ቤቱን ጨምሮ ያከናወናቸው ያሉ የፍት ስርዓቱን ለማዘመን ያከናወናቸው ያሉ ተግባራት የሚበረታቱና የሚደነቁ መሆናቸውን፣ በተለይም ለሌሎች ክልሎችም አርያ መሆን የሚችሉ ተግባራት እንደተመለከቱ ነው የገለጹት። እንደ ሀገርም የፌደራል ጠቅላይ ፍርድ ቤትም በሁሉም የክልሉ በሁሉም የሀገሪቱ አካባቢዎች የዜጎችን ፍላጎት ያማከለ የዳኝነት አገልግሎት ለመስጣት ሰፋፊ ስራዎችን እየሰራ እንደሆነ ነው እንግዲህ የክቡር ፕሬዚዳንቱ የገለጹት። ዲጂታላይዜሽን ዋነኛ የማጠንጠኛ አሰራራቸው እንደሆነ ነው የገለጹት። በተለይ ይ ዲጂታላይዜሽን ወይም በየዲጂታል አገልግሎት አሰጣቱ ጊዜንና ጉልበትን ለመቆጠ የሚቆጥብ ነው። በተለይ ከሩቅ ቦታ ከወረዳ መጠው ጉልበታቸውን ጊዜያቸውን የሚያባክኑበትን ባሉበት ነው ችሎት መከታተል የሚያስችል አሰራር ነው እንግዲህ ጠቅላይ ፍርድ ቤቱም እየሰራ ያለው እሱን ነው። እንደ ሀገርም የፍትህ ስርዓቱ ይዘምን ከተባለ እንደዚህ አይነት አሰራሮች ማስፋት ቀልጣፋ አገልግሎት ለመስጠት አይነተኛ መፍትሄ ተደርጎ ነው የሚወሰደው። ና የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንቱ አቶ ቴዎድሮስ ምረትም ይህን ነው ያረጋገጡት። እንደ ሀገር አሁን ላይ በተለይ ቀደም ሲሉ የማህበረሰቡን በዳኝነትና በፍትህ አካላት ላይ ያለውን አመኔታ ለመመለስና ና የተሻለ የፍትህ አገልግሎት የዳኝነት አገልግሎት ቀልጣፋና ታማኝነት ያለው የዳኝነት አገልግሎት ለመስጠት አሰራሮች እንደ ሀገር ተዘርግተው እየተሰሩ መሆኑን ነው የተናገሩት ታሾመ ከዛ ባለፈ የክልሉም ከፌዴራል ነው እንግዲህ ተሞክሮን የወሰደው የአማራ ክልል የፌዴራል ጠቅላይ ፍርድ ቤት የጀመራቸውን የለውጥ ስራዎች በተሞክሮ ታምጥቶ አሁን ግን በተሻለ ሁኔታ ለሌሎችም ክልሎች አርያ በሚሆን ደረጃ እየተሰራ ነው የሚገኘው ጠቅለል ሲል ግን ተጠናክሮ መቀጠል አለባቸው አሁን የአንድ አመት ተኩሉ የትራንስፎርሜሽን እቅድ አንድ አመት ተኩል ጊዜ ይቀረዋል በዚህ የአንድ አመት ተኩል ጊዜ ውስጥ ተጨባጭ የሆነ የፍትህን የሚያረጋግጡ ስራዎች መስራት መቻል አለባቸው። አሁን ባለው ውሬት ከተካሄደ ፍጥነት ያለው አሰራርን መፍጠር ይቻላል። ስለዚህ የተቀናጀ የተናበበ አሰራሮችን ከዚህ በላይ አጠናክሮ ማስቀጠል እንደሚገባ ነው እንግዲህ በዛሬው ውይይት የተመላክተው ማለት ነው። ተሾመ ለአሁኑ ካለን ጊዜ አንጻር ያሉ መረጃዎች እነዚህ ናቸው። በነገው የዜና ጎጃችን ደግሞ ዘርዘር ያሉ መረጃዎችን ይመልሳል ተስፋ አደርጋለሁ። ካሳሁን፣ ላደረስከን መረጃ ከልብ አመሰግናለሁ። እኔም አመሰግናለሁ።